በቁርአን በዚህ በሱረቱ አተውባ ዘጠነኛው ምዕራፍ ማለት ነው ሰላሳኛው አያ ላይ ምን ይላል ቁርአኑ አይሁድ ኡዘይር የአላህ ልጅ ነው ያለች ይላል ኡዘይር የተባለው እዝራ ነው ይላሉ እንግዲህ አይሁዳውያን ልክ ክርስቲያኖች ክርስቶስ የእግዚአብሔር ልጅ እንደሚሉት እዝራ የእግዚአብሔር ልጅ ብለው አያውቁም በዛ መልኩ አይሉም ጭራሽ እና ቁርአኑ ላይ ግን አለ ይስ ምንም ሆነ ምን ወደ ክርስቲያኖቹ ግን እንለፍ ክርስቲያኖች ይላል አልመሲህ የአላህ ልጅ ነው ይላሉ